ጤና ይስጥልኝ፣ አድማሽ ተመልካቾች፣ እንደምን ዋላችሁ? የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርብ ያለው ዳግም። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። አፋበሃ በጎንደር ቀጠና ላለፉት አምስት ቀናት በተከታታይ ባደረገው ትንቅንቅ ከፍተኛ አዛዦችን ጨምሮ በርካታ ያገዛዙ ወታደሮችን መደምሰሱን ገለጸ። የፋኖ አባላቱ በአይማ ወንዝ፣ በቋራ አባይ ዳርና በሙር ቀጠና ላለፉት አምስት ቀናት ባደረጉት ትንቅንቅ በሰሜን ምዕራብ እዝ 55ኛ ኮርስር በሚገኘው የ96ኛ ክፍለ ጦር ከፍተኛ ወታደራዊ አዛዥን ጨምሮ በርካታ የክፍለ ጦሩ አባላቶችን በመደምሰስ ነው ድል የተጎናጸፉት ተብሏል። በውጊያው እስከ ወዲያኛው ከተሸኙ የዘጠና ስድስተኛ ክፍለ ጦር አዛዦች መካከል የሌተናል ኮሎኔል እና የሻለቃ ማዕረግ ያላቸው ሁለት አዛዦች፣ የመቶ አለቃ ማዕረግ ያላቸው አምስት አዛዦችና ሶስት የሻምበል መሪዎችም፣ እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም አምስት ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው። ከጎንደር የተሰማውን ሰበር ዜናም በዝርዝር ይዘነዋል እና እናስደምጣቸዋለን። በሌላ በኩል ፋኖ ኢንጂነር ማንችሎት የአፋበሃ የጎጃም ኃይሎች የባህር ዳሩን ሰልፍ ከህዝቡ ጋር በመተባበር እንዳከሸፉት ገልጿል። ዝርዝር ዘገባ ይዘንበታል። በሌላ በኩል የፋኖ ኃይሎች ልዩ የክተት ዘመቻ መጥራታቸው ተሰምቷል። በአራቱም ማዕዘን የሚገኙ የፋኖ ኃይሎች በቅርቡ ይፋ ባደረጉት የአማራ ፋኖ ብሔራዊ ኃይል ተቋማቸው በኩል ባወጡት የክተት መክት ዘመቻ ምጥሪም ይህ ክረምት የመጨረሻችን ነው ብለዋል ስልጠናቸውን እየጨረሱ እየተመረቁ ያሉት ከፍተኛ የኮማንዶ አባላት የዚህ ታላቅ ተልዕኮ ዋነኛ ተዋናይ እንደሚሆኑም ተነግሯል። ይህ በእንዲህ እንዳለ ደግሞ ክረምት መጣ፣ ሳንሸነፍ እንውጣ፣ ይህ ክረምት መጥፊያችን ነው፣ ጦራችንን ይዘን ክልሉን ለቀን እንውጣ ያሉት ደግሞ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀኔራል ተሾመ ገመቹ ናቸው። ለጄኔራል ተሾመ ገመቹ ፊልድ ማርሻል ብርሃኑ ጁላን ምላሽ ሰጥቷቸዋል። በዝርዝር የምንመለከተው ጉዳያችን ነው። በሌላ በኩል ለአገዛዙ እጁን የሰጠው ጸዳሉ ደሴም በአገዛዙ መከዳቱ ተነግሯል። ጸዳሉ ፋኑን ሊወጋ በሄደበት መብረቅ የምትደርሶበት አብረውት የነበሩትን የአገዛዙን ወታደሮች አምልጦ ወደ አዲስ ዘመን መፈርጠጡም ተነግሯል። በባንክ ያስቀመጠው ገንዘብም በመንግስት እንደታገደበት ተነግሯል። ዝርዝር ይዘንበታል። በሌላ በኩል መንግስት ከ10 ሺህ ብር በላይ በ በጥሬ ገንዘብ መገበያየት ሊከለከል መሆኑ ቅጣትም ሊጥል መሆኑ ተሰምቷል። ረቂቁ በምክር ቤት ሊጸድቅ ነው። ዝርዝር ዘገባም ይዘንበታል። ከውጭ በህንድ ስለተከሰከሰው ቦይንግ 787 አውሮፕላን የተሰማውን አሳዛኝ መረጃም ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳ ሬዲዮ ሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጌዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩን። ቀዳሚ ወደደረግኩት ዘገባ አልፋለሁ። ከህንድ ወደ እንግሊዝ ሲጓዝ የነበረው አውሮፕላን ተከሰከሰ። ከምዕራብ ህንድ አህመድ አባድ አየር ማረፊያ የተነሳ አውሮፕላን መሬት ከለቀቀ በኋላ ወዲያውኑ መከስከሱን ዓለም አቀፍ የዜና አውታሮች ቢቢሲን ጨምሮ ሌሎች ትላልቅ ሚዲያዎች በሰበር እየዘገቡም ይገኛሉ። የበረራ ሰራተኞችን ጨምሮ 242 ተጓዦችን ይዞ ከህንድ አህመድ አባድ ወደ ለንደን ጋትዊክ ይጓዝ እንደነበረ ከህንድ አቪዬሽን ባለስልጣን የተገኘው ደረጃም ያመላክታል ንብረትነቱ የቦይንግ 787 ድሪም ላይነር የሆነው እንዲሁም የበረራ ቁጥሮም ኤአይ 171 የሆነው አውሮፕላን 169 የህንድ 53 የብሪታንያ 7 የፖርቱጋልና አንድ የካናዳ መንገደኞችን ይዞ እንደነበረ ነው እየተዘገበም የሚገኘው አውሮፕላኑ መሬት እንደለቀቀ በ625 ጫማ ወይንም በ190 ሜትር ከፍታ ላይ ነህ የሚል ሲግናል ከኤርክራፍቱ እንደደረሰም ተዘግበዋል አደጋው በተከሰከሰበት አካባቢም የእሳት ቃጠሎ የተከሰተ ሲሆን የእሳት አደጋ ጊዜ ሠራተኞች እሳቱን ለማጥፋት በዘመናዊ መሳሪያ ታግዘው ከፍተኛ ርብርብ እያደረጉ ነውም ተብለዋል። እስካሁን ድረስ ስለደረሰው ጉዳት ምንም የተባለ ነገር ባይኖርም በርካታ መንገደኞች በነፍስ አድን ሰራተኞች ወደ ሆስፒታል መወሰዳቸውም ታውቋል። እስካሁን ባለው በህይወት ሰው ስለመትረፉ አሊያም ስለመሞቱ ምንም የተባለ ነገርም የለም። ነገር ግን ጉዳቱ እጅግ ከፍተኛ እንደሆነ በሶሻል ሚዲ ሚዲያው በተሰራጩ ቪዲዮዎች ተመልክተናል። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ይህ የፋኖ ኃይሎች ልዩ የክተት ዘመቻ መጥራታቸው ተሰምቷል። በአራቱም ማዘን የሚገኙ የፋኖ ኃይሎች በቅርቡ ይፋ ባደረጉት የአማራ ፋኖ ብሔራዊ ኃይል ተቋማቸው በኩል በወጡት የክተት መክት ዘመቻ ጥሪም ይህ ክረምት የመጨረሻችን ነው ሲሉም ተናግረዋል። ስልጠናቸውን እየጨረሱም እየተመረቁ ያሉት ከፍተኛ የኮማንዶ አባላት የዚህ ታላቅ ተልዕኮ ዋነኛ ተዋናይ እንደሚሆኑም ተነግረዋል። ይህ እንዳለ ደግሞ ክረምት መጣ ሳንሸነፍ እንውጣ፣ የክረምት መጥፊያችን ነው ጦራችንን ይዘን ክልሉን ለቀን እንውጣ ያሉት ደግሞ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ናቸው። ለጀነራል ተሾመ ገመቹ ፊልድ ማርሻል ብርሃኑ ጁላ ምላሽ ሰጥቷቸዋል። ከዚህ ጋር በተያያዘ ዝርዝር ዘገባ አዘጋጅተናል። ጥንክሩን ወዳዘጋጀው ባልደረባ ያልፋ አለው። የፋኖ ኃይሎች ልዩ የክተት ዘመቻ ጠርተዋል። በአራቱማ ማዕዘን የሚገኙ የፋኖ ኃይሎች በቅርቡ ይፋ ባደረጉት የአማራ ፋኖ ብሔራዊ ኃይል ተቋማቸው በኩል ባወጡት የክተት መክት የዘመቻ ጥሪ ይህ ክረምት የመጨረሻችን ነው ብለዋል። በየሳምንቱ ስልጠናቸውን እያጠናቀቁ የሚመረቁት የኮማንዶ አባላት የዚህ ታላቅ ተልኮ ዋነኛ ተዋናይ እንደሆኑም ተገልጿል። ይህ በእንዲህ እንዳለ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲል ብርሃኑ ጁላ ተናግሯል። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ያለው ብርሃኑ ጁላ የሚያሸንፈን ኃይል የለም ሲል ተናግሯል አሉ ይህንን ያሉት በትናንትናው ዕለት በህዝብ ተወካዮች ምክር ቤት የውጭ ግንኙነት ና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴር የ2017 በጀት አመት የ10 ወራት እቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው በህዝብ ተወካዮች ምክር ቤት የውጭ ግንኙነት ና የሰላም ጉዳዮች ቋሚ ኮሚቴ ላይ ይህ ሪፖርት ከመቅረቡ ሶስት ቀን ቀደም ብሎ የተመረጡ የመከላከያ ጀኔራሎች ብቻ የተሳተፉበት ስብሰባ ተካሂዶ ነበር የሚሉት አንድ ውስጣዊ የመረጃ ምንጫችን ብርሃኑ ጁላ በሰበሰቧቸው ታማኝ የጦር መሪዎች ክረምት መጣ ሳንሸነፍ እንውጣ በሚል ተቃውሞ ገጥሟቸው እንደነበር ተናግረዋል። ይሁንና ፊልድ ማርሻሉ ለሰበሰቧቸው የጦር መሪዎች በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የአገሪቱን ሉዓላዊነት የሚያስከብር ሰራዊት ገንብተናል የሚል መልስ ብርሃኑ ጁላ መልሷል። ብርሃኑ ጁላ ይህንን ይበል እንጂ በርካታ ጀነራሎች ህዝባችንን እርስ በእርሱ ማጫረስ ይብቃን፣ ጦራችን ኃይሉ እየተመናመነ ነው፣ በተሰለፈበት የውጊያ ቀጠና እየተበተነ ነው፣ ውርደት ሳይገጥመን በፖለቲካዊ ውሳኔ ቀን ብንገዛ ይሻላል የሚሉ ከባባድ ጥያቄዎች መጠየቅ ጀምሯል። ተቀጥሯልም ነው የተባለው። ይህ ክረምት መጥፊያችን ነው፣ ጦራችንን ይዘን ክልሉ ለቀንውጣ ያሉት ደግሞ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ናቸው። ፋኖ ሰራዊታችን በቅርቡ የታጠቃቸውን ዘመናዊ መሳሪያዎችን እያነቀ ተቀብሏቸዋል። መውጫ መግቢያውን የሚያውቁት የፋኖ ሰራዊት አባላት የእኛን ሰራዊት ባገኙበት ሁሉ እየገደሉ መሳሪያዎቻችንም እየማረኩ ነው ያለው ደግሞ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ናቸው። ጦራችን በአማራ ምድር ስሙ አስታጥቂ ሆኗል ሲል ነው በብስጭት የተናገሩት ተብሏል። አሁን በቀጥታ ከወደ ጎንደር ወዳገኘዎች አበይትና ሰበር ዜናዎች አልፋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ዛሬም ድል መቀዳጀቱን ቀጥሎበታል ሲሉ የመረጃ ምንጮች ገለጹ። በትላንትና ሁለት የአብዮን ብራስ ጠባቂ ኃይል የዳግማዊ ቴዎድሮስ አምስተኛ ኮር ፋኖዎችን አፍኖ ለመደምሰስ የሚል እቅድን በመንደፍ ከሌሊቱ ስምንት ሰዓት ከአዲስ ዘመንና ከአጎራባች ከተሞች የሰበሰበውን ኃይል በማንቀሳቀስ አስታ ተብሎ በሚጠራው የገጠር ቀበሌ ደፈጣ ያደረገ ሲሆን ከጧቱ 12 ሰዓት ጀምሮ በሶስት አቅጣጫ ዙ 23 የሚባለውን የቡድን መሳሪያ ይዞ ቢንቀሳቀስም ከፋኖች ፈርጣማ ክንድ ግን ሊያመልጥ አልቻለም ሲሉ የመረጃ ምንጮች ገለጹ። ሁሌም ከፍተኛ ኪሳራን ከሚያስተናግድባት አርኖ ጋሮን ከተማ አድርጎ በተለመደው ስሙ ጅራት ተብሎ ከሚጠራው ስትራቴጂካዊ ቦታ ከፍተኛ ምት ያስተናገደ ሲሆን ምቱን መቋቋም ያቃተው የብልጽግና ኃይል ተመልሶ አቅጣጫውን በመቀየር ደጎማ በተባለው ከተማ ኃይል በመጨመር ወደ ሚካኤል ደብር ለመግባት ቢሞክርም ያሰበውን ግን ለማሳካት አልቻለም ሲሉ የመረጃ ምንጮች ይገልጻሉ። ውጊያው ላይ የዳግመ ቴድሮስ አምስተኛ ኮር አብራኮች የሆኑት መብረቁ ክፍለ ጦር ጎንደር፣ የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር ፋኒ የወቤ ክፍለ ጦር ዞዛምባ ንጉስ ሚካኤል ክፍለ ጦር የተሳተፉ ሲሆን በውጊያው ላይም የበላይነትን ተጎናጽፈው ውለዋል፣ ሲሎም የአይን እማኞች ይገልጻሉ። በተለይ ስሙ ጫማ ከተባለው የገጠር ቀበሌ የፋኖ ኃይል ፍጹም አንድነትና መናበብ የታየበት ከመሆኑም በላይ በቁጥሮም አዳጋቸው የሆነ የብልጽግናን ኃይል ሙትና ቁስለኛ ያደረጉበት ውጊያን እንዳደረጉ ነው የመረጃ ምንጮች የሚገልጹ። አክሎም የፋኖ ኃይሎችን ምት መቋቋም ያቃተው ዜና ጥምር ኃይል በየአርሶ አደሩ ቤት እየገባ እየተሸሸገ ቢሆንም ከአሳፋሪ ሞት ግን ሊታደጉት አልቻሉም። ሲሉም የመረጃ ምንጮች ይገልጻሉ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር መብረቁ ክፍለ ጦር የዘመቻ ዘርፍ ኃላፊ ሆነው ጓዳችን አርበኛ አምሳሉ ጋሻው ውጊያውን ፊት ለፊት እየመራ በክብር ተሰውቷል ሲሉ የፋኖ ኃይሎች አስታውቀዋል። ጓዳችን ከአዲስ ዘመን እስከ ጎንደር ከበለሳ እስከ ደንቢያ እንዲሁም ከእብ ሰዓት እስከ አምባ ጊዮርጊስ ገደብዬ ድረስ የብልጽግናን ኃይል ድባቅ እየመታም ከድል ላይ ድል እየደረበም የመጣም እስከ ዛሬዋ የመሥዋዕትነት ቀኑ ድረስ ጀግንነቱን ያስመሰክረም ጓዶቹ የሚኮሩበት ጀግና ነው ሲሎም የፋኖ ኃይሎች አስታውቀዋል። የትግል ጓዶቹም የድሽቃው ንጉሥ በሚል በጀግንነት ስሙ ይጠሩታል። የጓዳችንን ዓላማ ከግብ ለማድረስ ቃል ገብተናል በማለትም የትግል ጓዶቹ አበክረው ገልጸዋል። የጓዳችንን የቅብር ሥነ ሥርዓትም በሚካኤል ር በወታደራዊ ትርኢትና ስነ ስርዓት በቅዱስ ሚካኤል ቤተ ክርስቲያን የሚካኤል ደብር የአካባቢው ህዝብና የተለያዩ የክፍለ ጦሩ የሰራዊቱ አመራሮች አባላት እንዲሆን የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ አንድነት በጎንደር ስራ አስፈጻሚዎቹ በተገኙበት የቀብር ስነ ስርዓቱ ተፈጽሟል ሲሉም አሳውቀዋል። የብልጽግና ኃይል እጅግ ቁጥሩ የበዛም ከፍተኛ ቁጥር ያለው ግትልትል ሰራዊቱን ሙትና ቁስለኛ እንዳደረግም ተነግሯል። ብዙ ወታደራዊ ቁሳቁሶችንም ጥሎም መፈርጠጡ ነው የተነገረው። የወደቁ ጓዶቹን አስከሬን እንኳን በየጥሻው አዝረክርኮና ሳነሳቸው ጥሏቸው እግሬ አውጪኝ ብሎ ልዩ ስሙ ኩምበል ተብሎ ከሚጠራው ከፍተኛ ቦታ በእጅጉ ገደሉን እየቧጠጠም እየተሰቀለ ሲሆን፣ ገሚሱ የብልጽግና ኃይል ደግሞ አጓት ማፈሰሻ በተባለው ቦታ አድርጎ ከባድ ቁስለኞችን በመያዝ ከቀኑ ስምንት ሰዓት ተኩል ገደማ ወደ አዲስ ዘመን አምርቷል። በተለይ በጫማቅና አካባቢው በርካታ አስከሬኖች የተቀበለ ሲሆን አያሌ ቁጥር አስከሬኖችንና ቁስለኞችን ከአዲስ ዘመን አራት ካሶኔም የደረቅ ጭነት ተሽከርካሪዎችን ወደ አስታም ይዞ ከምሽቱ ለሳ ገደማ በትላንትናው ልበመድረስ መድረስ አስከሬንና ቁስለኞችን እንዲሆን ከሞት የተራረፉትን የስርዓቱን አገልጋይ በመጫን ከሌሊቱ 9 ሰዓት ተኩል ላይ አዲስ ዘመን ወታደራዊ ካምፕ መድረሱን የመረጃ ምንጮች ያስረዳሉ። በመጨረሻም እቅዱን ሚካኤል ደብር ላይ ለማሳካት አለም የመጣው የብልጽግና ኃይል ሚካኤል ደብር ላይ ደርስ በፋኖ ኃይሎች ክፉኛ በትር ተመቷም የተመለሰ ሲሆን በፋኖ ኃይሎች ምት የተበሳጨው የአብይ ቡድን ነዋሪዎችንም ሲያሰቃይ ከርመዋል። ስማቸው ለጊዜ ያልተጠቀሰ በእድሜያቸው ጠና ያሉ እርሻ ላይ የነበሩ አዛውንትና እድሜዋ ከ15 እስከ 18 የሚደርስ የእድሜ ክልል ያለችን ወጣት ሴት ልጅን ጨምሮ የበቀል እርምጃ ሰለባ እንዳደረጋቸው ነው የመረጃ ምንጮች የገለጹት። በዚህ ድርጊቱ የተናደደው የአካባቢው ማህበረሰብ መሳሪያ ያለው መሳሪያውን ገጀራ ያለው ገጀራውን በመያዝ በነቂስ በአውደ ውጊያ ሜዳው ላይ በመገኘት የፋኖ አዋጊዎች የሰጧቸውን የውጊያ ቀጠና በመሸፈን የብልጽግና ኃይልን አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ አድርገውታል ሲሉም የአይን ማኞች ይገልጽ አለው። ከፋኖ ሰራዊት ጋርም ያላቸውን የጠበቀ የዓላማ ቁርጠኝነት በተግባር አስመስክረዋል ሲሉም የፋኖ ኃይሎች አስታውቀዋል። አፋ ባሃ በጎንደር ቀጠና መይሳው ካሳ ሁለተኛ ኮር ላለፉት አምስት ቀናት በተከታ ተከታታይ ባደረገው ትንቅንቅ ከፍተኛ አዛዦችን ጨምሮ በርካታ የሚያገዛዙ ወታደሮችንም መደምሰሱን ነው ያረጋገጠው። የፋኖ አባላቱ በአይማ ወንዝ በቋራ አባይዳርና በሙር ቀጠና ላለፉት አምስት ቀናት ባደረጉት ትንቅንቅ በሰሜን ምዕራብ እዝ 55ኛ ኮርስር በሚገኘው የ96ኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የክፍለ ጦሩ አባላቶችን እስከ ወዲያኛው አሰናብተዋቸዋል። በውጊያው ከተደመሰሱ የ96ኛ ክፍለ ጦር አዛች አዛዦች መካከል የሌተናል ኮሎኔል እና የሻለቃ ማዕረግ ያላቸው ሁለት አዛዦች፣ የመቶ አለቃ ማዕረግ ያላቸው አምስት አዛዦችና ሶስት የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም አምስት ተሽከርካሪ ሙሉም ወታደር ሙትና ቁስለኛም ተደርጓል ነው የተባለው። በዚሁ አውደ ውጊያ በብልጽግና ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ገድል የፈጸሙት አፋባሃ በጎንደር የመየሳው ካሳ ሁለተኛ ኮር ሰራዊት በአሁኑ ሰዓት ቋራንና አካባቢውን በቁጥጥራቸው ስር ማድረጋቸውም ታውቋል። ይህ በእንዲህ እንዳለም አቶ ጸዳሉ ደሴ ከዚህ ቀደም ከሕዝብ ዘርፎ ባንክ አስቀምጦት የነበረውን ገንዘብ በአገዛዞ የታገደበት ሲሆን ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘብ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶቹን አስደምስሶ ወደ አዲስ ዘመን ከተማ መፈርጠጡ ተሰምተዋል። በህግ ማስከበር ስም በአማራ ሕዝብ ላይ የዘር ማጥፋት ድርጊት እየፈጸመ ለሚገኘው አገዛዝ እጁን የሰጠው አቶ ጸዳሉ ደሴ ከዚህ ቀደም ከህዝ ሕዝቡ ዘርፎ በቤተሰቦቹ ስም በባንክ አስቀምጦት የነበረውን ገንዘብ እንዳይንቀሳቀስ እንደታገደበትም ታውቋል። ግለሰቡ እጃቸውን ከሰጦን ግብረ አበሮቹ ጋር በመሆን ከመከላከያ ሰራዊቱ ጋር ተቀናጅቶ በፋኖ ላይ ውጊያ ከከፈተ የታገደበት ገንዘብ እንደሚለቀቅለት ቃል የተገባለት ሲሆን፣ በዚህም ባካሄደው ውጊያ ከባድ ኪሳራን ተከናንቦ ወደ አዲስ ዘመን ከተማ መፈርጠጡ ነው የተነገረው። በዚህም ያለፉት ሁለት ቀናቶች የዞን አስተዳደር ከዞን ኮማንድ ፖስት አመራሮች ጋር በመሆን ሲሆን አቶ ፀዳሉ ፋኖን ለመዋጋት ያካሄደውን ዘመቻ የገመገሙ ሲሆን አመርቂ ስራ አልሰራህም እንኳን ገንዘብህ ሊለቀቅልህ ይቅርና የአንተ ጉዳይም አጠያቂ ነው የሚል ምላሽ እንደሰጡት ነው የታወቀው። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ይላል አማራ ሲተርት። ይህ በእንዲህ እንዳለ ወደ ባህር ዳር ስናልፍ ባህር ዳር ስትሰለፍ እናውቃታለን ሲል ፋኖ ኢንጂነር ማንችሎት እሱ ባለው ገለጸ። ባህር ዳር እንሰራታለን ህዝባችንን፣ ያመነበትን ነገር ለመደገፍ ሆነም ያላመነበትን ነገር ለማውገዝ ውስጡ ስሜቱን በድጋፍ ይሆን ተቃውሞ ለመግለጽ ሲፈልግ ከአባይ ማዶ ኮበል እስከ ድንባንቄም የተዘረጉ ረዣዥም ትዕይንተ ጎዳናዎች የቅርብ ጊዜ ትውስታ ናቸው ሲልም ይናገራል። ከነዚህ ማዕበለ ሰልፎች ጀርባ የነበረው አመክንዮም ህዝባዊነት ነበረም። ዛሬ ህዝባችንን የጨፈጨፈውን ስርዓት በዝምታ ድምፅ በማውገዝ ላደረገው የፋኖ ድጋፍ እንደ ጊዜ ሁሉም ዛሬም ከልባዊ ምስጋናችንን እናቀርባለን ሲል ፋኖ ኢንጂነር ማንችሎትም ገልጿል። እኛ ልጆቻችሁ የደድረ ወታደራዊ ኃይል ግንባታ ላይ ስንሆን የአብይን ጨፍጫፊ ስርዓት እንደምናስወግደው ልናረጋግጥላችሁ እንወዳለን ሲል ፋኖ ኢንጂነር ማንችሎት ገልጿል። ይቀጥልና ኢንጂነር ማንችሎት አማራ ሲተርት እንዲህ ቀን ሊወጣ ሊጠረግ መንገዶም ስንት ወንድሞቻችን በጨለማ ሄዶም እንዳይሆን ነገሩ ከጠላት ጋር ህብረትን የፈጠራችሁ እጅግ በጣም ጥቂት ወገኖቻችን ላበቃለት ስርዓት ማሸርገዱን እንድታቆሙም ወንድማዊ ምክር እንለግሳለን ሲልም መልእክቱን አስተላልፏል። ይህ በእንዲህ እንዳለ የዛሬው ሰልፍ ሙሉ ለሙሉ ግቡን ሳያሳካ መበተኑም ተነግሯል። በጠዋቱ በቦምብ ፍንዳታ የተጀመረው የሰልፍ ጥቂት የሴፍቲኔት ተጠቃሚዎችንና በግድ ደሞዛችሁ ይቆረጣል ተብለው ተገድ የወጡም የመንግስት ሰራተኞችን ይዞም በጣት በሚቆጠሩ ሰዎች ተወክሎም ብልጽግና የሚታሰበውን ሳያሳካን ተበትኗል። በመጨረሻም ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት የመሆኑ ተሰማ። በግብይት ወቅት ከአስር ሺህ ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለም። አዲሱ የገቢ ግብር አዋጅ ሲጸድቅ ከአስር ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄም አንስ ተዘግተዋል። ሸገር እንደዘገበው የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊም አቶ ተወዳጅ መሐመድ አዋጁ ተግባራ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢ አድርጎ ነውም ሲሉ ተናግረዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፍ ብር ለከፋዩ በወጪነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧልም ተብሏል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጪነት አይያዝም፣ ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓቱ ውስጥ ያለውን ችግር መፈተሽ የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆንም ጠይቀዋል የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች በመንግስት የልማት ድርጅቶች በባንኮችና በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንምም ይላል ሌሎች አዋጅ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያም ዝርዝራቸው ይፋ ይሆናለም ይላል ረቂቁም።